ይህ ሰው ለማየት ንፍቅ ንፍቅ ምናምን አታስተውሰውም፣ የሚያንስ አታስበው አይን የተርቦ ምናምን ብዙ አይነት ናፍቆት ነው። እኔ ከምንም በላይ ከማንም እና ከምንም በላይ እናቴ ነው የምወደው። ግን ታገቢያለሽ ብዬ ስለማስብ ደስ ሰዓት አያታለሁ ብዬ ስለማስብ በጣም በጣም ረጅም ጊዜ ነው የማያት ወላሂ ምሬም ግን በቃ ምንም የእናት ፍቅር መቼም አይገለጽም። የሚኖርበትም አላማ እሱ ነው እና ደስተኛ አይደለሽም ደስተኛ አይደለሽም? ምን የምታገኝ ደስተኛ የምትሆኝ እኔ አንተ ነው አይቀልም። ምን ግን ላይ ስትለኝ ደስ ብሎኝ ነው የመጣሁት። መንገዱ አረዛዘሙ ቶሎን ለመድረስ እያመለስኝ ነው። በቃ እንኳንም ወንዳል ም ሴት ፈሽተሽ እኔ ግን የምሬን ነውልሽ። ሀይ ጋይዝ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው? ወይኔ ትንፋሽ የተቆራረጠብኝ ይሳጌታ እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻችሁ? አማን ነው ከእኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ እንዴት አላችሁልኝ በያላችሁበት የዓለም ዳርቻ አምሮ ክፉ አይንካችሁ እንሻአላ ሀባይብ አላህ ሰላም ያደርገን ሀገራችንን ሰላም ያደርግልን አላህ ጤናችንን ይጠብቅልን ከጤንነት የበለጠ ሀብት የለም ወላ አልሐምዱልላህ ረብ ልዓለሚን ዛሬ ግን እየደበረ ነው ቪዲዮ ምሰራው ይምር በነገራችን ላይ ማለት ነው የመጣሁበት ያው በነዛው በመከረኞች ኢሳምና ክራም ነው የመጣሁት ግን ዛሬ ደባሪ ደባሪ ቪዲዮ ለቋል ዛሬ ደግሞ ጭራሽ ሁለት ይያ ቅሌት ይዘውልን መጡ ማለት ነው አገኛት እኮ ድጋሚ ያችልሽ በመከራ ለማናቸውም ማለት ነው ጋይስ ኮሚንቱ ሌላ የተሰራው ቪዲዮ ሌላ፣ ማህበረሰቡ የሚጠይቀው ሌላ፣ ይዞት የመጣው ቪዲዮ ሌላ። እሱ ማለት ነው ግርም ነው የሚያደርገው። እና አይቲንግ ቆንጆ ድራማ ነው። እና ዛሬም እንደዚሁ ያው ትንሹ ቁሌት ሆኖ አየ ነው ማለት ነው ያው አጋጣሚ ያው እኔ በምንም ተአምር የዛን ሰዓትም እንዳልኩት ማለት ነው፣ ማለት ድጋሚ ይገናኛሉ ብዬ ምንም አልጠበኩም። እንዴ እንደዛ ያለችው ሲገርመን፣ እሱ አገኛት። እሱ ማገኘቱ ሲገርመን፣ ድጋሚ አገኛት። ለምን ሲባል ይቅርታ ልጠይቃት ነው፣ እሷ ስለተሰደበች እኔ ይቅርታ ልጠይቃት በእኔ ምክንያት ነው። ኦኬ፣ እሷ ናት ነገሩን የጀመረችው፣ ቻለንጁን የጀመረችው የደረሰችው እሷ ናት። ግን እሷ እኔ እንዳደረግኩት ላደርግና ይቅርታ ልጠይቃት ብሎ ማለቱ ጥሩ ነው። አይከፋም ሴት ልጅ እስከሆነች ድረስ። ኦኬ፣ ይቅርታ ማድረጉ ምንም ይከፋ አይመስለኛል። ኦኬ፣ ችግር የለውም በቃ እኔ እንዲ ጥፋተኛ ለሆንና እኔ ይቅርታ ልጠይቅ ልጠይቃት አንዳንድ ሰዎች ያው ሴት ልጅ ናት ምንም ብትሳሳት እንዲዛም ማረግ የለብህም ምናምን ብለዋል። አንዳንድ አልፎ አልፎ ሰዎች ማለት ነው። አንዳንዶች ደግሞ ያው ይቺ ልጅ ዛሬ አይዞች ጃዝ ጃዝ ብለን እንዲጋረግሽ ብንላት ድጋሚ የሆነ ሌላ ቻለንጅ፣ የሆነ ቅሌት ውስጥ ገብታ ሌሎችንም ታማልላል፣ ሌሎችንም ታበላሻሌ በማለት ቁጣማ አይነት ምክርም፣ ግሳጼም፣ ሰድብም ምናምን በቃ ኮሌክሽን ተጽፎ ነበር ማለት ነው። ግን የወሰደው እኔ እንዴ ጥፋተኛ ልሆን እና እኔ ይቅርታ ልጠይቃት እሷን ይቅርታም እንዲጠይቃት እንፈልጋለን ብለው ያሉ ሰዎች አሉ ጥቂትም ቢሆኑ ማለት ነውእና ለነዛ ተብሎ ነው ዛሬ ቪዲዮ የተሰራው መሰለኝ። ግን ልጅቱ እንዲያበዴች ናት። ዶ አድርጉላት ባይዘወል፣ አስቸጋሪ ነው ወላሂ ገጠወጥ መሆን በጣም አስቸጋሪ ነው። ዶ አድርጉላት እንድትመለስ ማለት ነው። በጣም ደስ የሚል አይነት ነገር አይደለም። ሲያገኛት የምታመጣው አክት የሚያስጠላ ነው። አይ ጋይታችኋት ከሆነ ማለት ነው። ምን አለ ዛሬ እንኳ ሰከን ብትል ምን ችግር ነበረው? እና ጤነኛ ተመስለኝም። ባይዘው ወይ ደው አድርጉላት እንደ አንድ ዜግነት እንደ አንድ የአንድ ሀገር ሰው እንደ አንድ እንደ ሴትነት ዱዓ አድርጉላት ነው ማለት ፈልገው ማለት ነው። ምክንያቱም አንድ ሰው ተጨለለ ጨለለ ነው በዱዓ እንጂ በሌላ ነገር የሚመልሰው ነገር የለም ብዬ ነው እኔ የማምነው እንዲ ራሴ ማለት ነው። ሶ እኔ የገረመኝ ነገር አንቺ ታመጩ አንቺ ታሮጩ የሚባል ነገር የዘን ሰአት አሁን መልሶ ባያገኛት በሆነ በቃ አላደ ሲፕል በሆነ ነገር መልሶላት ቢሆን እንዲዚህ እዚህ ቦታ የማይደረስ ነገር ግን ምንድን ነው ስራ ስለሆነ በቃ ስራ እየሰሩበት ነው ያሉት እነሱ። ማለት ማህበረሰቡ ስላልገባው እንጂ ማለት ነው። እና ቆንጆ ድራማ ነው፣ ግን የዚህን ያህል ባይሆን ጥሩ ነው ባይነኝ ነው። እንዲያስተያየት ማለት ነው። ገራሚ ነው ወላሂ እና ያው ያልጠበቅነው ነገር ነው። የተጻፈው ሌላ የተሰራው ሌላ ተቃራኒ ነገር ነው። ዛሬ የተሰራው ሄዱ ማለት ነው። ትናንትና በሰራችው ሄዱ ነው። በዛ ምሳሌ መሰረት ነው እንትኑ ማነው ኮሜንቱ ምናምን እየተጻፈ የነበረው እንዲሁም ደግሞ ሰው በዛ አይነት ምሳሌ ነበረ የወሰዱት። ያው ብቻ እንግዲህ የተፈለገው ዋነኛ ምክንያት ሁለት መቶ ሺህ እንዲሞላ ነው። ሙሉት ሙሉት እኛ በሾች እኮ ስንጥልም ስናነሳም ያው እና ታውቃላችሁ አንበሶች ነን እና ሁለት መቶውን ሺህ ብር ረብስ ሚላ ሁለት መቶ ሰብስክራይብ የማከብረው ከኤክራም ጋር ነው ሙሉ እያላችሁ ነበር ማለት ነው። እና ጋይ ያው ሁለት መቶውን ሺህ ሰብስክራይብ ኢክራም ጋር ነው ማከብረው እያላችሁ ነው ሙሉት ማለት ነው። ሙሉት ለኢክራም ሲባል ለዲርባ በዋሴት ሲባል ማለት ነው። ለማናቸውም ያኔ የጠበቅ ነው ሳይሆን ያልጠበቅነው ነው ነገር ተፈጠረ ማለት ነው። እንደዛ አልነበረንም አይደለ? የጠበቅነው ኢክራም ጋር ነበር ይመጣሉ ብለን ያሰብ ነው ማለት ነው። ሁላችሁም እንደዛ ነው አይደለም የምታስቡት? ፋኪ ደግሞ ዛሬ ትከሰታል ብለን በምን በምን በምን ተዝም አላለም። ታያላችሁ ደግሞ ድጋሚ የሚያገኛታ ያው እንግዲህ ጥፊውን ቀምሷል ዛሬ የህድ ሽ አምሯል አለ ወይ ሰው በገዛ ግሮ ሆዶ በጥፊ ተመቶ ይመለሳል። አሮኝ አጠለቀጠችበት በፊት እሷም ደግሞ ይቅርታ ሌላት ነበር የመጣው ስላሰደብከኝ ከበቀልኩ በጥፊ አለችው። በቀፈኝ አላለችም። እንዲው ማን የቀፈፈው? በአላህ እንዲው እቃፌ ስትለው እንዲቀፈፍ ያለው ማን ነው? እንዲኒ እንዲኒ የተሸማቀቀው ማለት ነው። አዚ ብላ እኔ እኮ ወንጀል የምታናግሩት ሰውን እናንተው ናችሁ፣ ጥሩም የምታናገሩት እናንተው ናችሁ። እኔ እኮ ምንድን ነው አላማችሁ ነው። ደግሞ እዛው እኮ ስለ ኪታብ ተዋራለች። ድንቅ አለቀልድ ነው እንዲህ አይ እንደው አይድሪ ሰዎች። አይ እና ያው ለማናቸውም፣ ጋይስ ይቅርታው ጥሩ ሆኖ እያለ ምንም በቃ ያልተጠበቀ ወይም ደግሞ የማይመስል ነገር ነው። ያው ምንም እኮ ምንም ምንም የማይመስል ነገር ነው ነው፣ ወላሂ አሁን ለታገኛት መለሰላት። ሀላስ አለቀ። አሁን ደግሞ ድጋሚ በነገራችን ላይ ድጋሚ ሚገናኛሉ በዛህ አይነት በዛህ አያያዝ ማለት ነው። እኛ በጠበቅነው መልኩ ሳይሆን ባልጠበቅነው መልኩ ከች ማለት ጀምሮል ማለት ነው። ፈኪ ሆነንላት በሉኝ፣ ሆነላት በቃ እንዲቅ ዲቅ ቃለች። ከአሁን በኋላማ ኻላስ ይሄ ጠጋ ጠጋ ቃለ ማንሳት ነው ይባላል። መንገድ ከፈተላት። ይቅርታ ተጠየቀች ማ በቃ ፍቅሬንም ተቀብሎኛል ብላ ነው የምትመጣው። በቃ አሁን ደግሞ በበዲው በበዲው ቅጀት ነው የምትመጣው። እሷ ደግሞ ቆንጆ ቅጀት ይዛ ትመጣለች፣ ጠብቁ ማለት ነው። እኛ ደግሞ እንዲ ለመር ነው መፈትፈት ነው። እኛ ምን አገባን? እናቴ ሆይ እኛን እናቴ ሆናችሁ የሚለን የለኛ እኛ አረ የኛ የኛ ስቃይ እናቴ ሆይ ጉች። ስለዚህ መፈትፈት ነው የኛ ስራ ለማለት ፈልጌ ነው። ግን ሰብስክራይብ አድርጉኝ። በቅርቡ አምስት ሽ ልግባ ከዛ ቃላቸውን እንዲፈጽም ማለት ነው እንዲዋ እንደወፍ እንዴት ድንቢጥ ማለት ነው ብር ርብዬ ኢትዮጵያ ቁጭ እንዲል ማለት ነው። አምስት ሽ ልግባ ማለት ነው። ሀባይ ከዛ እነሱንም ደግሞ በነገራችን ላይ ማለት ነው ኤክሩ ጋር ነው የምናከብረው ብሎ ያው ማንቁርቱን ነው የምንይዘው ማለት ነው። እሷ ጋር ካላከበረ እና ሀባይ ሰብስክራይብ አድርጉኝ። መልካም